ዛሬ መቤታችን ቅድስት ድንግል ማርያም የተወለደችበት ቀን እንደመሆኑ እንኳን አደረሳችሁ። ይህን መሰረት በማድረግ ማርያም በቁራንም ሜሬም ትባላለች ለሚሉ የቁራኗ ሜሬም ኢሳን እንዴት እንደወለደች አንድ ታሪክ ልንገራችሁ። ሱራ 66 አያት 12 ላይ እንዲላል የኢምራንን ልጅ መሬምን ያችን ብልቷን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋን። መሬም ኢሳን የወለደችው ብልቷ ውስጥ መንፈስ ተነፍቶ ነው። የመጽሐፍ ቅዱሷ እንደዛ ነች እንዴ? እንዴት ነው የተነፋው የሚለውን ደግሞ እዚህ ጋ የራሳቸው ሙፈሲር ተፍሲር አልቆርጦቢ ሱራ 3 አያት 47 ሲፈስር ጅብሪል ቀሚሷን በጣቱ ገልቦ ማሐፀኗ ውስጥ እንደነፋ ከዛ ወደ ውስጥ እንደገባ ይናገራል ማለት ነው። ምንድ ነው የነፋው? እንዴት ነው የነፋው? ምንድነው? እንዴት ነው የተነፋው? እሱ እንግዲህ እነሱ የሚያብራሩት ይሆናል። ግን አንድ አዲስ ልጠቁማችሁ አዲሱ ሳሂ አልጀሚ አልሱገር ሀዲስ ነምበር 76 ላይ የሚገኝ ነው። እንደዚህ ይላል ጅብሪል ካም ቱ ሚ ዊዝ ዘ ፈርስት ሪቪሌሽን ን ተውት ሚ ቱ ፕሪፎርም አብሉሽን እንድ ፕሬየር። ጅብሪል ለመጀመሪያ ጊዜ ወደ እኔ መጣና ጸሎትንና ውዱ ማድረግን አስተማረኝ። ኤንደ ዌን ሂ ኮምፕሊትድ አቮሉሽን ከዛ ውዱ ማድረግን ከጨረሰ በኋላ ሂቱክ ሃንድ ፉል ኦፍ ወተር እንደ ስፕሬድ ኢት ኦን ሂዝ ፒነስ ከዛ ውዱ ማድረግ ከጨረሰ በኋላ በእጁ ሙሉ ውሃ ወሰደና ብልቱ ላይ ውሃውን አፈሰሰ ይላል። ስለዚህ ጅብሪል የወንድ ላይ ብልት ያለው ነው። ተፍስር አልቆርጦቤ እንደሚነግረን ደግሞ ሱራ አሊ ኢምራን አያት አርባ ሰባት ሲፈስረው ሴቷ ከወንዱ ጋር እንትን ካላለይ በስተቀር የወንዱ ስፐርምና የሴቷ እንትን ካልተገናኘ እርግዝና ስለሌለ ጅብሪል እንትን ብሏት ነው ይላል እንትን